ማታ ላይ ፕሮሚስ ገብቼላችሁ ነበር፣ ብሩኬ በጻፈው ወደ ግን ፖስት ባደረገው መጣለው ብያችሁ ነበር እና ይሄው እንግዲህ ያንን ለማብራራት ነው የመጣወት። ብሩኬ ፖስት ያደረገው ትክክል ነው፣ ምንም የተሳሳተ ነገር የለው። ኦፍ ኮርስ መቶ ፐርሰንት ማለት ነው። ሰው የሚያከብርህ አካውንትክ ላይ ባለው ቁጥር ነው ብሎ ነው ፖስት ያደረገው። ያ እሱ ፖስት ያደረገው አቦሳሰስ በጣም ትክክል ነው፣ መቶ ፐርሰንት። እናንተ ደግሞ በመልኩ እንደተረዳችሁት አላቅም። እንዲሁም ደግሞ ኢንስታግራም ላይ ስቶሪ ያደረገው አለ፣ ዛሬም ተመስገን፣ ነገም ተመስገን አግኝቼም ተመስገን አጥቼም ተመስገን ስለሆነውም ስላልሆነውም ተመስገን። እዚህ የደረስኩት በእኔ አይደለም እና የወደፊቱንም ተመስገን ብሎ ነው ፖስት ያደረገው። አሚን፣ ክብር እና ምስጋናውን ቸሮ መድኅን ያለሚውሰድ ሁሌም ከፍ በልኝ ወንድምዬ። ያው እንግዲህ ልደቱ እየደረሰ ነው፣ አንድ ቀን ነው የቀረው። እንኳን ተወለድክ፣ ቀሪ ዘመን የተባረከ የስኬት ደስታን በደስታ የምትሆንበት ብቻ ከከፍታ ለከፍታ የምታሳይበት ዘመን ያደርግልን። ከቅምጥሌ ጋርም ያው እንግዲህ በዚሁ እድሜ ማለት በአሁኑ እድሜ ማለት ነው ብዙ ስኬቶችን የምታሳኩበት። ወደ ቁም ነገር ቁም ነገር ላይ ሄዳችሁ ነው፣ ግን ከዚህ በላይ ቁም ነገረኛ ሆናችሁ ማየት ይፈልጋለሁ። እግዚአብሔር አምላክ አይለያችሁ። ብሩኬ ወንድሜ እኔ አክባሪ ነኝ፣ በጣም ነው ማደንቀህ ያው ብዙ አንዳንድ ድፍን ጭንቅላቶች ቢኖሩም እነዛንም ተቋቁመ አለ። ቅምጥሌም እንደዛው ማለት ነው። እንግዲህ የትናንቱ ቪዲዮ ካያችሁት እጅግ በጣም የቀናውበት ቪዲዮ ነው የትናንቱ። ፈጣሪ አምራክ ይጠብቃችሁ ከአስመሳይ ሰዎች ከመጥፎ ነገር ሁሉ ይጠብቃችሁ። እንግዲህ ትናንት ቅምጥሌ ከሙሽዬ ጋ እንደዛ ለጥ ስትልና ሙሽዬ ጸጉሯን ስትነካካት ምናምን እናቱን ያላስታወሰ ይኖራል ብዬ አላስብም። ብቻ የሆነ በጣም ደስ ብሎኝ በጣምም ቀንቻለሁ። እንዲሁም ደግሞ ቅምጥሌ ሼር ያደረገችው ሙሽ ይወድሻለሁ ብላ ነው። ያው እንግዲህ ቅምጥሌ እኔም እወዳችኋለሁ ሁለታችሁንም፣ ሶስታችሁንም በጣም ነው የማከብራችሁ በጣም ነው የምወዳችሁ። አይለያችሁ ደግሞ እኮ ቅምጥሌ መራት ሳት ወልጅ ነው የምትመስለው። አይታችኋት ከሆነ በደንብ ማለት ነው። ና አይለያችሁ ማለት ነው። ምችለው ሌላ ምንም ማለት አልችልም። ብሩኬም ሼር ያደረገው ሙሽዬንም ፕራንካ ስለመዳጀዋት ብሎ ነው ሼር ያደረገው ና እ ሙሽዬ ደስ የምትል እናት ነች። የሆነ አሁን ቅምጥሌ አብራት ብትኖር ምናምን አይደብራትም ማለት ይሄ ማንም ሰው እውነት ለመናገር ሰው አብሮት ሲኖር ምናምን ይደብረዋል ብዬ አላስብም። ግን ምንድን ነው በተለይ ደግሞ ው ሴት ልጅ የሌላቸው ሲሆን ምናምን ሌላ ሴት ልጅ ስትመጣላቸው ምናምን ነገር ደስ ይላል። እንገባቸው አይደለም እንላቸው። በተረፈው ወደ ቡራ ጾፍ ፖስት ወዳደረገው ሲሄድላችሁ ተመጻደቃችሁ እንደ እንደናንተ ጻድቅ ያለ አልመስላላችሁ እንዴት ብር አምላኪ ነው ብር ያመልካል በጣም ብር አምላኪ ማ ከሆነ ስደት ወጣን እሱኮ ስደት ሳይወጣ ካገሩ ሁሉ እየሰራ ያለው ባይዘ ወይ ማለት ነው ራሳችሁን ቆም ብላችሁ ካሰባችሁት ብር አምልከን መሰለኝ ስንት አገር ተቆራርጣችሁ በፕሌን ነው የመጣ ነው በእግር መንገድ የገባ ነው ሁላ ማለት ነው ምን ፈልገን ነው ገንዘብ አይደለም እንዴ ነው ወይስ አገር ልታዩ መጣችሁ ነው ነው ወይስ ልትዝናኑ ነው የመጣችሁት ነው ወይስ እንዴት ነው ሰዎቹ በፕሌን የሚሄዱት ብላችሁ ፕሌኑን ልታዩት፣ ወይ ደግሞ የእግር መንገድ ልታዩ ነው የመጣት የመጣችሁት ነው ወይስ ቋንቋ መማር ልፈልጋችሁ ነው የመጣችሁት? ዋት ዘስ ምንድን ነው የምትቀበጣጥሩት? የእናንተ ጻድቅ ጻድቅ መጫወት ግራው ነው የገባኝ። እግዚአብሔርን ነው ብላችሁ ና ማንም ሰው ከሀገሩም የሚለፋው ገበሬውም፣ የመንግስት ሰራተኛውም፣ የቀን ሰራተኛውም ሁሉም ለምንድ ነው የሚለፋው ለምድ ነው የሚለፋው ገንዘብ ሊያገኝበት አለ እንዴ ገንዘብ ሊያገኝ። ያ ገንዘብ ደግሞ የሰው ልጅ የሚለፋው የሚተገው ደግሞ ገንዘብ ለማግኘት ሆኖ ሳለ ያ ገንዘብ ደግሞ ለምንድን ነው የሚያገለግለው? ካላችሁ እራሳችሁን ከፍ ብላችሁ ከማንም ዝቅ ሳትሉ እራሳችሁ የምትፈልጓቸውን ነገሮች ከአለባበስ ጀምሮ ከአመጋገብ ጀምሮ ከመኖሪያ ጀምሮ ከምትፈልጓቸው ጠቃቅን ነገሮች ጀምሮ ያን ነገር ልታሳኩበት ነው። ገባችሁ? ያን ነገር ልታሳኩበት። ከሰው በታችም አልሆንም የሚባለውን ቃል ማንም ሰው ይጠቀመዋል። ከሰው በታችም አልሆንም። አሰባችሁ? ታደል ከሰው በታች እሺ፣ ይህንን ልተዋችሁና እናንተ እናንተ ራሳችሁ በራሳችሁ ህይወት ላይ የደረሳችሁ ነገር የለም፣ ደርሶባችሁ የሚያውቅ ነገር የለም። ይሄን ነገር ሊናገር የቻለው ወይ ደግሞ ሊጽፍ የቻለው አንድ ነገር ፖስት ሲያደርግ ለኔ ነው። እኔኮ ግርም የምትሉኝ ራሳችሁ የሆናችሁ ድንጋይ ራስ ስለሆናችሁ ማለት ነው። የሆነ ነገር ሲጻፍ የሆነ ነገር ፖስት ሲደረግ ለእኔ ነው ብላችሁ የምታስቡት ነገር እኔ እሙ ማንም ምንም ፖስት ቢያደርግ ለእኔ ነው ብዬ አላስብም። ምክንያቱም ስለማንም ህይወት ምንም ስለማይመለከተኝ፣ ማንም የፈለገውን ነገር ፖስት የማድረግ መብት ስላለው፣ ቲክቶክ ፔጅ፣ ኢንስታግራም ፔጅ፣ ዩቱብ ፔጅ፣ ፌስቡክ ፔጅ፣ ኤቭሪቲንግ የራሳቸው ነው። እንደፈለጉ ለምን ቀኑን ሁሉ ሲፖስቱ አይውሉ? መብታቸው ነው። የግድ የሆነ ነገር ፖስት ሲደር ለእኔ ነው ብላችሁ የምታስቡት ነገር ለኔ ነው ብላችሁ ሰማችሁ፣ ሳይጠራ እናንተ ምን አይነት ቅንቅናም እንደሆናችሁ ወጣችሁ ተናገራችሁ ማለት ነው። በአደባባይ እናንተ ምን ያክል ለብሩኬ ጥላቻ እንዳላችሁ ተናገራችሁ ገባችሁ። ሳይጠራችሁ አቤት፣ ሳይጠሯችሁ ወዴት። ዋት ሹሃለ ምሽኪላ ምንድነው? ሳይጠሯችሁ ጥኑ ጥኑ ነው የምትሉት። ማን ጠራችሁ? አሁን እንዲህ ፖስት ያደረገውን ነገር አለማየት መብታችሁ እኮ ነው። ግን ታዩና እንና እድሜ ልካችሁን እኝ አይሰለቻችሁም እንዴ እናንተ ቅዱስ ገብርኤል ድረስ ይውላችሁ። እኔ ማለት ነው መቼም ምንም ነገር ሊፈጠር ይችላል፣ ምንም ነገር እዚህ ጋር ድፍት ሊል ይችላል። ከእውነት ጎን ነው መቆሙ ሁሌም ቢሆን። ለምን የእናት ልጅ አይሆንም? ማንም ይሁን ምንም የሰው ልጅ ብሩኬ ቀኝ ያወራል። እናንተ ወደ ግራ ከወሰዳችሁት ውሰዱት፣ ምንም አይመለከተውም እሱ። ቀኝ ብሩኬ ቀኝ ከመናገር ወደ ኋላ አትበል። ከዛ ውጭ እነሱ ወደ ግራ ወሰዱት ወደ ቀኝ ምናምን ይውሰዱት። ምንም የሚመለከት ነገር የለም። የሰው ልጅ ለሚናገረው ነገር እንጂ ኃላፊነት የሚወስደው ሌላኛው ሰው ስለተረጎመው ትርጉም ኃላፊነት አይወስድም። ገባችሁ? እኔ ሆነ እዚህ ጋር ስለምናገረው ነገር እንጂ ያ ሰው ሌላኛው ሰው ስለሚተረጉመው ነገር ለምን እንደፈለገ አይቀበጣጥርም። ለምን እንደፈለገ በአማርኛ ሮቾ በእንግሊዝኛ ይተረጉመው፣ ምን አገባኝ እኔ። እንዲህ ምን አድርግ ነው የምትሉት? ልጁ ሊናገር የፈለገው ወይ ደግሞ ሊጻፍ የፈለገው ነገር፣ ይሄውላችሁ፣ ስለኔ ላውራችሁና እናንተንም ተውት፣ ብሩኬን ብልተው የሰው ልጅ ሊያከብርህ የሚችለው ወይ ደግሞ የምትከበረው ባለ ልክ ነው ብሎ የጻፈው በቀኝ ቀጥታ ቁጭ ሊያደርግላችሁ ፈልጎ ግን፣ ቢያንስ እንደዚያ አድርገህ ልውሰደው ብሎ ነው። ለምን በጣም ብዙ ሰዎች በጣም ብዙ ሰዎች ማለት ነው። በምን መልኩ ይሄ እንዴት ነው ሰው ሲጀመር፣ ይሄ ምንም ቀኝ ግራ ወይ ደግሞ ይሄ አሽሙር ምናምን ሳይሆን የሰው ልጅ ሲኖራችሁና ሳይኖራችሁ የሚያከብራችሁ አከባበር በጣም ነው የሚለየው። በጣም ሰዎች እኮነን ሲኖራችሁ ማንም ይከተላችኋል። ማንም ወዳጃችሁ ነው። ማንም ትናንት ሲተፋቢ የነበረው ማለት ነው። ትናንት መንገድ ላይ አይቷችሁ ምናምን ብሎ የሚያልፋችሁ የነበረው ትናንት የሆነ ማንም ሊለብሰው የማይችል የተቀዳደደ ወይ ደግሞ የተቆራፈደ ልብስ ለብሰሽ ስትሄጂ ሰላም ልትይው ወደደደደ ምናምን ብሎ ያለፈ ሰው ዛሬ አንቺ የተወሰነ ከፍ ብለሽ ሲያይሽ፣ አንቺ ዝም ብለሽ ሁሉ ታልፊ እንኳን ስትይ ተከትሎሽ ሰላም ይልሻል ሰላም ተው፣ እራሱ ጠበቅ ያለ ነው። ይህንን አትርሱ። በማናችንም ህይወት ያጋጠመን ነገር ነው። እስቲ ልህትሽ ልትሆን ትችላለች፣ ሁላ ጎረቤቶች ሊሆን ይችላሉ። አይደለም ሌላ በአዳ ሰው ማለት ነው። ማንኛችንም ይሄ ነገር በህት ሊሆን ይችላል፣ በወንድም ሊሆን ይችላል፣ በጎረቤት ሊሆን ይችላል፣ በዘመድ አዝማድ ሊሆን ይችላል፣ ወይ ደግሞ በርቀት ጓደኛ ሊሆን ይችላል። በማንም ማንሽም ደርሶብሻል። ብቻ ዝም ብላችሁ እዚህ ላይ አትሽልቅለጡ። በዛ ላይ ደግሞ አቤት ገንዘብ አወዳደዱ! እሰድብና አድርጎ ይውደድ ገንዘብ አይላቢው ብርዬ ብርዬ ኔ ናት ብርዬ እናቴ፣ ብር ፍቅርዬ፣ የኔ ወለላ፣ ገንዘብ አለም የኔ ፈጥኖ ደራሽ፣ የኔ ውድ ነገር ምን ላድርግልሽ? ምን ልሆንልሽ? ልሰንጠቅልሽ? ልሞትልሽ? ምን ትሆኑ እስኪ? አረ ወይኔ፣ ሰው ሁሉ እያበደ ነው እንዴ? ገንዘብ ፈልጌ ነው እናቴ፣ ልለወጥ ብዬ ነገ የተሻለ ህይወት እኖራለሁ ብዬ ከሰዎች ዝቅ ብዬ ሰዎች እድሜ ልካቸውን ሲተፉብኝ እንዲኖሩ ሳይሆን ከሰዎች ሰዎቹን ነገር ለነቃቸው ወይ ደግሞ ለሰድባቸው ሳይሆን በቃ ማንም ሰው እንዲረማመድብኝ እንዲጠቋቁምብኝ ስለማልፈልግ እሙ የሆነ በቃ ሰው ቢያከብረኝ ባያከብረኝ ቢወደ ባይወደ ብዬ ሳይሆን እኔ ሆን የተሻለ ነገር ኑሮኝ ማንም ሳይጠቋቁምብኝ ማንም ዝቅ ሳያደርገኝ መኖር ስለምፈልግ ማለት ነው ድህነት በራሱ እኮ እንዴት መሰላችሁ ሰው እኮ ድህነታችሁን ራሱ ድህነትን ይዛችሁ ቁጭ እንድትል እኮ ያደርጋችሁ ይጠቋቁምባችኋል የሆነ ነገር ሰፈር ላይ የሆነ ነገር ጠፋ ያችን የባን የወሰደችው ድህነት ድሃውን ኩኝ እጅ ሌባውን ኩ ድጋይስ፣ እግዚአብሔርን ነው የምላችሁ። ምንም እዚህ ጋር መጣችሁ እንደዚህ እንደዚህ ነው ናምብላችሁ እንድትዋሹኝ አልፈልግም። ችጋራም ሆናችሁ ማለት ነው ዳሃው ናችሁ። ሰፈር ላይ በጣም ብዙ ሀፍታሞች ካሉ እቃ ይጥፋ፣ እመቤቴ ነው የምላችሁ እቃ ይጥፋ፣ የሆነ ነገር ይጥፋ፣ የሆነ ሰው ስልክ ሊጠፋ ይችላል። የሆነ ሰው የሆነ ነገር ጠፋ ያቺ ችጋራም ነው የሰደችው ተብለሽ መጠው በርሽን አንኳክተው በጥፊ በእርግጫ ብለው ቤትሽን ይፈትሹታል ማለት ነው። አያችሁ ድህነትና ስርቆት እንኳን መለየት ይሳናቸዋል። እናንተ ስታጡ ማለት ነው ሳይኖራችሁ ሳይኖራችሁ ችግርና ሌብነትን አያውቁ። ይህን ነው የምላችሁ። ጓደኛሽ ጋር ጓደኛሽ የተሻለ የሆነ ነገር ካላት አንቺ ምንም ነገር ከሌለሽ የሆነ ነገር ቢጠፋት ወሰደችው ትልሻለች፣ ወሰደችው ነው የምትልሽ። ፊት ለፊት ላትናገርሽ ትችላለች። በደንብ ድብን አርጋ ነው የምታማሽ። ወስደው እቺ ችጋራም ትልሻለች። አየሽ፣ ያ ነው ሰው ማለት፣ ያ ነው። ዝም ብላችሁ አትጃጃሉ፣ አትጃጃሉ። እኔ የሰው ፍቅር ካለኝ ችግር የለውም፣ ጓደኛ ሀብታም ከሆነ ችግር የለውም፣ ጎረቤት ሀብታም ከሆነ ችግር የለውም። ከጀርባሽ ባየሽ ሚልሹን በሰማሽ፣ ገበያ በር ወጣሽ አሉ ከጀርባሽ እንዴት እንደሚያሙሽ በሰማሽና አርፈሽ ቁጭ ባልሽልኝ እግዚአብሔርን። ቁርጥም ነው የሚያረጉሽ ብታይ፣ ቁርጥም። ከዛ ደግሞ ስትወልጂ ምን አባቷ እንትን ብላ ልታሳድገው ነው? አሁን እቺ የምትወልደው የምታረግዘው ማርያም ነው ብላችሁ ይሄ ማለት ነው። ሪል የሆነ ነገር ነው መነግራችሁ። ሪል ሴት የሆነ የሌላት ሴትዮ አርግዛ ሲያዩ ምን ይላሉ? ወይኔ ጉዴ እንዴት አርጋ ልታሳድገው ነው? ምንድን ነው ለምንድን ነው ያረገዘችው? ስትወልድ እንዴ፣ ልታሳድጉባት ወልድ? ምካን ብትሆን ምን አገባችሁ? መከራዋን አይታ ለምታሳድግ ምን አገባችሁ? ስታገባስ፣ ውይ ደግሞ አሁን አገባችን እንደው ምኑን ከምኑ ሊያረጉት ነው? የተጋቡ ትባላላችሁ። ሀብታም ሲያገባስ፣ እሰይ እሰይ፣ እንኳን ደስ አለ፣ እንኳን ደስ አለ፣ በሉ ውለዱ። ሲወልዱስ ደገሙ። ስታረግዝስ፣ ውይ መብራን ትገላግልሽ፣ በሰላም ተገላግ፣ ውይ ውይ፣ እንዴት ነው የሚያምርብሽ እርግዝና፣ ያምርብሻል አቤት ውሸታችሁ። የትኛውም ሰው እርግዝና ይመርበትም አይመርበትም እርግዝና እርግዝና ነው። ከዛ ውጭ ግን ዳስቶን ለምን አረገዘች ይቺ። ሀፍታም ስትሆን ደግሞ ውይ እርግዝና ሲያምርብሽ ምን አሽለጠለጣችሁ ጋይስ። ይህ የትክክለኛ የሆነ እንትና ነግሮ ወይ እንትና ነግሮ ነው ሳለላችሁ። ከራሴ ሰዎች ከራሴ ከምላቸው የሰማሁት ያየሁትን ነው ነግራችሁ። ስለዚህ ብሩኬ ምንም ስህተት የተሳሳተ ነገር የተናገረው ነገር የለም። እውነቱን ነው፣ ሪል ነው። ፈጣሪ ይመስገን። ፈጣሪውን ሁሌም ነው የሚያመሰግነው። ፈጣሪያችሁን አመስግኑ ይላል። ስሩ፣ ገንዘብ ሲኖራችሁ። ከዚህ በፊትም ደጋግሞ ተናግሯል። ደጋግሞ ተናግሯል። ገንዘብ ይኑራችሁ፣ ገንዘብ ይኑራችሁ ብሏል። አይ ነው ምናልባት በእሱ ብዙ ነገሮች አጋጥመውት ይሆናል፣ ከዚህ በፊት ማለት ነው። እና አሁን ደግሞ ሰዎቹ የት ላግኝ እንደዚህ ልበል፣ ከዚህ በፊት ሊያዩት የማይፈልጉ ሰዎች አሁን ላይ ላግኝ ላግኝ ላግኝ እያሉት ሊሆን ይችላል። ያን ነገር የተናገረው ማለት ነው። ስለዚህ እናንተ ዝም ብላችሁ ሳይጠራችሁ አቤት አትበሉ። ገባችሁ አደለ? ሲቀጥል ደግሞ የምወደውን ሰው ነው ምወድ ብሏል፣ እያላችሁ ደግሞ እር እያላችሁ ነው። መብቱ እናታ ላይ እየጠላሽ የልወድሽ ነው ለምን ባናትሽ ጠላትን ማን ነው ውደዱ ያለ ፈጣሪ ነው። እሱን የሚለው ማለት በፈጣሪ ዘንድ ጠላታችሁንም ውደዱ ይላል። ግን እኔ ሰው እኮ ነኝ። ለምንድን ነው አንቺ እየተፋሽብኝ? እኔ እያንቺን እንትን ትፋልሽን ምጠርግ ስጣኝ ድብና ርጌ ነው ምጣላሽ። አንቺ በዞርሽ በዘወራ አለ። ስትወጂ ደግሞ ከአንቺ የበለጠ እወድሻለሁ። ሰው ነን እኮ ምን ማለት ነው። እውነቱን ነው። የወደደውን ይወዳል። የወደደው የሚወዱትን ይዞ ከፍ ይላል እንጂ እሱ ከፍ ሲል ዝቅ የሚያደርጉ እሱ ከፍ ሲል አንሸራትተው ለመጣር የሚሞክሩ ሰዎች ጋር ምን ያደርጋል? ጠላትን ይዞ መሄዱን ያደርጋል። ጠላትን ወደ ጎን እየጣል ወደፊት መሄድ። ጋይስ፣ እንዴ እንዴ፣ እንዴት እንደምታስቡ ወዴት፣ ወዴት እንደምታስቡን ያልገባኝም የእናንተ ወንድማችሁ ማለት ነው። ማንም እንዲናገርባችሁ አትፈልጉ። እኔ ልትሰድቡ ትችላላችሁ፣ ልትመቱ ትችላላችሁ፣ እንደፈለጋችሁ ልትሆኑ ትችላላችሁ። ላሳልፈው እችላለሁ፣ ልችል እችላለሁ። በወንድሜ ግን አልሰማሽም? እፈነክትሻለሁ። ድፍት ነው ማድረግሽ እንዴ ስለዚህ ማንም ወንድም እንደዛ ሲባል ደስ አይበላችሁ። እንዴ የኔ ወንድም ቢሆን ብላችሁ አስቡ። ብሩኬ እናትሽ ልጅ ወንድምሽ ቢሆንስ? አይ ነው ሶሻል ሚዲያ የምናውቀው ምናምን ምናምን፣ ሶሻል ሚዲያ በማየት ነው እየወደድናቸው እያከበርናቸው የመጣ ነው። ግን የእውነት ሪል ወንድሜ ቢሆንስ ማንም ምንም ቢናገረው ግንባሩን ብለሽ ምደፊው። ማርያምን ምንም ሊመጣ ይችላል፣ ምንም ሊፈጠር ይችላል፣ እደፋዋለሁ ማለት ነው። ምድረክ ፍታፍ ስታስጠሉ ዝም ብላችሁ መሽለጥለጥ ስራችሁ በክርስቶስ ኧረ ምን እሺ ምንድን ነው ምንድን ነው እናንተ ምንድን ነው ያዙ ይልቀቁኝ ያዙ ይልቀቁኝ አላችሁ ዛል ፍርጥ አላችሁ ፍርጥ በሉና እንዴ ምን ነው ምን ነው እንዴት እንዴት ነው የሚያደርጋችሁ ልብ ግዙ አደብ ግዙ ሰከን በሉ የፈለገውን መጻፍ የፈለገውን ፖስት ማድረግ የፈለገውን ነገር መናገር መሽለጥለጥ አይወድም ማስመሰል አይወድም እንዴ ግዴታ አስመስል ነው እንዴ ጋይስ ካልፈለገስ ማስመሰል እንደፈለገ መናገር ይችላል እንደመጣለት ነው የሚያወራው መብቱ ዩቱብ ፔጁ እሱ እንዴ ምንም ነገር የራሱ እንደፈለገ መናገር መብቱ። እንደፈለገ መሆኑ መብቱ። ምን ትሆኑ? ኦ ማይ ጋድ የሰው ልጅ እንደዚህ አያችሁ። ቅናት ማለት ነው፣ በጣም ሲበዛ አይምሯችን ይሸጠዋል። ቅናት በጣም ሲበዛ ከአይምሯችን በላይ ሲሆን የሆነ በቃ እንዴት ነው ራሳችን ወደ ማይሆን መንገድ ይሄዳል። ገባችሁ? ያ ነው ነገር። የሆነ ማትወዱት አልወዶም ብላችሁ ተናገሩ። ምን ትሆናላችሁ? አሁን የብሩኬን ካልወደድኩት አልወዶም መብቴ ወደዋለሁ ካልክ ወደዋለሁ መብቴ። ለምን ታስመስላላችሁ? ማልወደውን ወደዋለሁ መወደውን አልወደውም። ምን ለምን ታስመስላላችሁ? ምንድነው? ነገ እኮ እንሞታለን። ሞትና ትርሱ ነገ ድፈት። ለምን ነው ነገር ምንድነው? እንደዚህ ፈጣሪው ትዕግስቱ ውስጠኝ እንዲህ ምድር አስመሰኝ። ቅምጥሌን ወደዋታለሁ፣ ምንም አትወዷት። ብሩኬን ወደዋለሁ፣ አትወዱትም። ውሸታሞች፣ ምን ነው የምትሉት? እንዴ ቅምጥሌ የኔ ወርቅ፣ ደስ ስትል እመቤቴ አይታችኋታል ትናንት በጣም ብዙዎች ተቃጥላችኋል፣ እውነት ለመናገር ማለት። ምክንያቱም አይታችኋት ከሆነ ከአማቷ ጋር መጥታለች። በቃ እንዴት ነው አወራራቸው! እንዲቅምጥልጥል ቅምጥልጥል አሉ። ከዛ በኋላ ደግሞ ለጣለች ምናምን፣ የሆነ ፍቅራቸው ደስ ሲል ማለት፣ ያስቀናል። እመቤቴ፣ ውይ ቅምጥል የኔ ፍቅር እንዱ እኔ በሆንኩ አልኩኝ። እኔ በሙሽዬ ቦታ በሆን አልኩኝ። ከዛ ደግሞ የሆነ ሰዓት ላይ በቅምጥሌ ቦታ በሆንኩኝ አልኩኝ። ከሙሽዬ ላይ ለጠባ አልኩ። እንደውም ምን ይሻለኛል? ግን በጣም ብዙ ነገሮች አማሩ፣ ብዙ ነገሮች ናፈቁኝ። በዚሁ አጋጣሚ እናታችሁ የናፈቀቻችሁ በሰላም ከእናታችሁ ጋር እንድትገናኙ ፈጣሪ ይፍቀድላችሁ፣ በሰላም ያገናኝ። አሜን በሉ። ከጠላት ከምቀኛ ከሸረኛ ፈጣሪ ይጠብቃችሁ። ነገር ግን ያው ምቀኛ ስጠኝ ይላሉ ትልልቅ ሰዎች ሲጸልዩ ከሰማችሁ ምቀኛ ታሳጣኝ ይባላል። ምክንያቱም ስለሚያጠነቅራችሁ ስትሮንግ ነው የሚያደርጋችሁ። ምንም ነገር ሲፈጠር ያ ሰው እንዳያሸንፋችሁ እንዳይበልጣችሁ ብላችሁ የምታደርጉት ትግል አለ። መውደድም ሲሰጣችሁ እነዛ ሰዎች እንዳይከፉባችሁ ወይ ደግሞ እንዳይደብራችሁ ብላችሁ ደግሞ የምታደርጉት ነገር አለ። ስለዚህ ጠላትንም ወዳጅንም ያው ቢሰጠን ምንም ችግር የለውም ለማለት ነው። በተረፈ ከጠላቶቻቸው ወዳጆቻቸው በጣም ብዙ እንደሆኑ ታውቃላችሁ። ነገር ግን በልክ እየተነሳሳችሁ የእንትና ቤተሰብ እንደ ስላለ ነው የእንትና ቤተሰብ እንደ ስላለ ነው እያላችሁ ህሊናችሁን ባትሸጡ ባይዘወይ። ከሰው ጋር መጣላት በጣም ትልቅ ነገር፣ ሰው ጋር ትጣላላችሁ፣ ትፈነካከታላችሁ፣ ትደባደባላችሁ። ከዛ ድብደባውም ይሽራል እዛ ሰው ጋርም ሶሪ ሶሪ ትባባላላችሁ ወይ ደግሞ ያ ሰው በማይዞርበት አትዞሩም ትረሱታላችሁ። አይምሮ ጋር ከመጣላት ከራስ ጋር እንደ መጣላት በጣም ትልቅ ከባድ ነገር የለም። ራሳችሁ ጋር መጣላት ማለት ማንም ሊያስታርቃችሁ ነው ማይችሉት። እንዴት መስታር መታረቅ እንዳለባችሁ ከራሳችሁ ጋር አታቆም ስለዚህ እባካችሁ እባካችሁ ከራሳችሁ ጋር ትጣሉ። ከራሳችሁ ጋር ከተጠላችሁ አንደኛ ራሳችሁን እየኖራችሁ ወድ አይደለም። በዛ ላይ በዙሪያችሁ ያለን ሰው ማንንም ትበጠብጣላችሁ ማለት። ስለዚህ ከራሳችሁ ጋር ትጣሉ እባካችሁ፣ የምሬ ነው። ከራስ ጋር እንደምጣላት በጣም ከባድ ነገር የለም። በጣም ብዙ ሰዎች ራሳቸውን ሲያጠፉ የምታያቸው በቃ፣ እንደዚህ አብደው የምታያቸው በቃ፣ ሰው ጋር በጣም በየደቀው በየሰከንዱ እየተጣሉ ምታያቸው ምንድን ነው ራሳቸው ጋር ስላልታረቁ ነው። ስለዚህ ከራሳችሁ ጋር ታረቁ፣ ወደ እምነታችሁ ዙሩ። ማለት አንዳንድ እንዴት ነው ሰላችሁ? ፈጣሪን በየትኛውም እምነት ሆኑ ግን የሆነ ከፈጣሪ ጋር የምትነጋገሩ ከሆነ ፈጣሪያችሁን ካረሳችሁ ይህን ያክል ከራስ ጋር መጣላት ሆነ ሰው እንደዚህ እንትን ማለት ምናምን ላይኖርባችሁ ይችላል ብዬ አስባለሁ። ስለዚህ ጨረቃ ፋሚሊ ሁላችሁም እባካችሁ በዙሪያቸው ያሉ ሰዎችን ተው ብትሏቸው በጣም አሪፍ ነው ብዬ አስባለሁ። በመቀጠል ደግሞ ጭራሽ አብሶ አብሶ ደግሞ እምነትም እየዘቀዘቃችሁ ያላችሁ ስላላችሁ እባካችሁ እባካችሁ በፈጠራችሁ አቁሙ እንደዚህ አይነት ነገር። በነገራችሁ ላይ እምነት ላይ ደግሞ በጣም የሚደብርና የሚሰቀጥጥ የሚያስጠላ ነገር ነው። ምናልባት ግለሰብ ምናምን ኖርማል ሊሆን ይችላል፣ ግን ሥርዓት ያዙ። እምነት እምነት ነው። እምነት የትኛውም ሰው ሊመለስበት የማይችለው ነገር ነው። ሥርዓት ያዙ። የሆነ ከሰው አልፋችሁ እምነት በጣም ነው የሚደብረው። ማርያምን! እንደዚህ ሶሻል ሚዲያ የምታደርጓት እያንዳንዱ አጠቃቅን ነገር ነች። ህብረተሰቡ በአካል እየተገናኘ ምናምን የሚጋጨው እንጂ ሶሻል ሚዲያ ላይ የሚበተኑ መርዞች ባይኖሩ ህብረተሰቦቻችን የዋናቸው ምስኪን ናቸው። ስለዚህ የትኛውም እምነት ተከባብሮ ተዋዶ የሚኖር ህዝብ ነው። ገባችሁ? የትኛውም ብሔር ብሔረሰብ፣ የትኛውም እምነት ተከባብረን የምንኖር ህዝቦች ስለሆንን አርፋችሁ ተቀመጡ። እግዚአብሔር አምላክ ይፈርድባችኋል። እውነቴን ነው ማርያምን። ስለዚህ እባካችሁ ልቦና ግዙ፣ አደብ ግዙ። ያላችሁ ስደት ላይ ነው የሆነ አትፈሩም፣ ግን ስደት ላይ ምናልባት እኛ አናቅም እኮ እግዚአብሔርን። እዚህ ጋር ሙን እኮ ዋንኳ የሚያቀብለን ሰው የለም አይደል እንዲ ስለዚህ ለምንን እናደርጋለን? በሰላም ወደ ሀገራችሁ ግቡ። ሁላችሁም፣ ክፉ የምታደርጉ ደግ የምታደርጉ ክፉ አይንካችሁ። ምክንያቱም እናንተን ክፉ ብትሆኑ ምስኪን እናት አለቻችሁ፣ ምስኪን እህት ወንድም፣ አባት በጣም ምንም አያውቁ። እመቤቴን የኢትዮጵያ እናት አባቶች፣ እህት ወንድሞች እኮ ይለያሉ። እመቤቴን ነው ምላችሁ። እኔ ስለ እነሱ ምንም ነው መናገር ማልችለው። ስለ ወንድምም ስለ እናትም ስለ እህትም ስለ አባት ምንም ምንም ማውራት አልችም፣ ስለሚቀድሜ ማለት ነው። እና የትኛው ወንድምሽ ለአንቺ ሲል ሞት ልሻል እናትሽ ለአንቺ ስትል ብዙ መስዋዕትነት ብዙ ስቃዮችን አይታለች። አባትሽ ላንቺ ሲል ይጋደላል፣ ይሞትልሻል። በቃ ምን ልበልሽ? እህትሽ ላንቺ ስትል ብዙ ነገሮች ልተው ትችላለች። ስለዚህ ለነሱ ብላችሁ ኖሩላቸው። አይ ነው በጣም ብዙዎቻችሁ ለቤተሰቦቻቸው የምትኖሩ ቤተሰቦቻቸው የምታከብሩ የምትወዱ እንዳላችሁ አውቃለሁ። ግን ቤተሰብ ማክበር ማለት የሌላን ሰውም የኔ እናት ብትሆን የኔ ህዝብ ብትሆን የኔ ብላችሁ ሌላ ሰው ማሰብ አለባችሁ ማለት ነው። የሌላኛው ቤተሰብ ሲያለቅስባችሁ የእናንተ ቤተሰብ ደግሞ እንዲያነቅስ ታደርጋላችሁ ማለት ነው። ስለዚህ የሰው ልጅ የጁን ያገኛል። ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል፣ ከነገውዳ ሆን ይችላል። በልጅ ልጃችሁ ራሱ የእጃችሁ ይመለሳል። የምሬ ነው። ማርያምን፣ በልጅ ልጅ ይመጣል ይባላል። አንድ የባል ግፍ በሚስትና በልጅ ይሆናል፣ የሚስት ግፍ በባልና በልጅ ይሆናል። እኔ አውቃለሁ። እንደዛ ስል ዮን አባቴ ጋር ቁጭ ስል የሚመክረኝ ነገር ስላለ ማርያምን የሆነ የእጅ እስከ ልጅ ልጅ ይሄዳል ይባላል። እና እባካችሁ የእናንተ ግፍ ለልጅ ልጆቻችሁም ይደርሳል፣ ለልጃችሁ ይደርሳል፣ ለወንድሞቻችሁ ይደርሳል። ግፍ ነው፣ ግፍ አትስሩ። እነዚህ ልጆች ሶሻል ሚዲያን በፍቅር ነው የሚጠቀሙት፣ በስነ ስርዓት ነው የሚጠቀሙት። ስለዚህ ተዋቸው፣ እንደፈለጉ የፈለጉትን ነገር ፖስተው የፈለጉትን ነገር የፈለጉትን ነገር ያድርጉ። ከመተቸት ውጡ። የፈለጋችሁትን ሰው አድንቁ፣ የፈለጋችሁትን ሰው ፖስቱ፣ እንደፈለጋችሁ ሆኑ፣ መብታችሁ ነው መብታችሁ ነው። እኔ አልላችሁም፣ ለምንድን ነው እንደዚህ እንትናን የምትፖስቱ? ለምንድን ነው ብሩኬን፣ ለምንድን ነው ሀይሚን አልላችሁም። እንደፈለጋችሁ መፖስቶት መብታችሁ፣ ፔጃችሁ ስለሆነ ሙሉ ነገር የራሳችሁ ስለሆነ መብታችሁ ነው። ግን በፈጠራችሁ መርዛት ጥሩ ለማለት ነው። በተረፈ እግዚአብሔር አምላክ የጠብቃችሁ፣ ጨረቃዎቼንም ሁላችሁ ነው፣ ጨረቃ ፋሚሊንም፣ ሌላኛውን ፋሚሊ ሁላችሁም የኔ ወንድ ቤተሰቦች፣ እግዚአብሔር አምላክ የጠብቃችሁ። እናት ለመናገር አንዳንድ ስሜታዊ ይሆናሉ፣ ማርያምን ይሆን ይሰማኛል፣ ታውቃላችሁ የሰው ልጅ ወንድሙ የኔ ወንድም ቢ የሆነ ሰው ሳይ ወንድሜ የሆነ ሰው ሳይ አባቴ የሆነ ሴት ሳይ እናት እንደዛ ስለሚሰሚ፣ ለማንኛውም በጣም ወዳችኋለሁ። ልቦና እንግዛ ለማለት ነው የመጣሁት ዛሬ። ተው በቃ ፍቱ፣ እግዚአብሔርን ደስ አይልም፣ በቃ ደስ አይልም። ስደት ላይ ያለ ነው ብር እንረጋገም፣ ራሱ አያምርብንም። በተረፈ መልካም ቀን እላቸው፣ ወዳቸዋለሁ።